በባሌ ዞን የተገነባው የወልመል የመስኖ ፕሮጀክት የዞኑን ሕዝብ በግብርና ተጠቃሚ ከማድረግ ባለፈ የክልሉ መንግስት በውሃ ልማት ላይ ለአርሶ አደሩና አርብቶ አደሩ የህይወት መለወጥ የሰጠውን ትኩረት የሚያመላክት ነው አሉ የኦሮሚያ ክልል ርዕሰ መስተዳድር ሽመልስ አብዲሳ። ርዕሰ መስተዳድሩ ይህን ያሉት ፕሮጀክቱ በተመረቀበት ወቅት ባደረጉት ንግግር ነው። ሙቱማን ኬኛ፣ ሙቱማን ጅጅረማ። የለውጡ መንግስታችን በጠቅላይ ሚኒስትር ዶክተር አብይ አህመድ የሚመራው ግልጽ የሆነ ግብ በመያዝ በተለይ የአርሶና የአርብቶ አደሮችን ህይወት ከመሰረቱ ለመቀየር በሚያስችል መልኩ በገጠር መሰረተ ልማቶችን በማሟላት የመብራት፣ የመንገድ፣ የቴሌኮም እና በተለይ በውሃ ልማት ላይ ሲሰራ ቆይቷል። ይህም ከፍተኛ ሽግግር የታየበት ነው። ባለፉት ዓመታት በክልላችን ግብርናን ባማከለ መልኩ በጠቅላይ ሚኒስትራችን መሪነት በተሰራው ስራ ተጨባጭ የሆኑ ለውጦች ተመዝግበዋል። አብዲነመት ኬኑ ደንዳን ጅጅሩን አከደንዳሙ ድሞን ነገር ሲሰን የክልሉ መንግስት የውሃ ሀብት ላይ በተለያየ ደረጃ ያሉ ግድቦችን ከመገንባት ባለፈ ግብርናው ምርታማነቱ እንዲረጋገጥ ለመስኖ ልማት የሚውሉ ፓምፖችን ለአርሶ አደሩ በማዳረስ የስንዴ ልማትን በከፍተኛ ደረጃ እያሳደገ እንደሚገኝም ርዕሰ መስተዳድሩ አንስተዋል። ወጋር ፈነራ አስጎድነ ባለት የዛሬ አራት ዓመት የወልመል ፕሮጀክት ተጀመረ። ጠቅላይ ሚኒስትራችን ባደረጉት ከፍተኛ ክትትልና በተሰጠው አመራር መሰረት የወልመል ፕሮጀክት በዚህ መልኩ ተጠናቋል። የዞኑና የወረዳው ነዋሪዎች በድጋሚ እንኳን ደስ አላችሁ ለማለት እወዳለሁ። ከውሃ ልማት ጋር በተሰራው ስራ በተለይ ትናንሽና ትልልቅ ግድቦች ላይ ባተኮረ መልኩ ሲሰራ ነበር። ከሁሉ በላይ የሚሰራው ስራ ውጤታማ ለማድረግና ያለንን የውሃ ሀብት እንድንጠቀም በፓምፕ ላይ ሰፊ ስራ ተሰርቷል። ፓምፕን በተመለከተ በግለሰቦችና ና በኢኒሽቲቭ ወደ 100 ሺህ የሚደርስ በክልሉ በመቅረቡ ስንዴን በመስኖ በማልማት ባለፈው ዓመት 3.2 ሚሊዮን ሄክታር አልምተናል ዘንድሮ